ጥቃት ፈጽመናል። ይህንን ጥቃት በድልድዩ ላይ ስናደርስ ይህ ሶስተኛ ጊዜያችን ሲሆን የዛሬው ለጌት የሚያደርገው ከውሃ ውስጥ የሚፈነዳ ቦምብ መጠቀማችን ነው ብሏል። የአንድ ሺህ ኪሎ ግራም የሚመዝን ቦምብ መጠቀሙንና በዚህ የድልድዩ በውሃ ውስጥ የሚገኙ ቋሚ መሰረት ማውደሙን አስታውቋል። ይህንን ኦፕሬሽን ለመፈጸም የስድስት ወራት ዝግጅት ማድረጉን ያስታወቀው መስሪያ ቤቱ ድልድዩ የሩሲያ ኃይሎች ወታደራዊ አቅማቸውን የሚያሳትፉበት መሆኑንም ገልጿል። ይህ ግዙፍ ድልድይ የመኪናና የባቡር መተላለፊያ ያለው ሲሆን ሁለት ጊዜ በዩክሬን ተመቶ ለበርካታ ወራት ጥገና ተደርጎለት መልሶ ስራ የጀመረ መሆኑ ይታወሳል። የዛሬውን ጥቃት በተመለከተ ሩሲያ ያለችው ነገር የለም። ይሁንና ድልድዩ ለሶስት ሰዓት ያክል ዝግ ሆኖ ከቆየ በኋላ መልሶ ተከፍቶ ስራውን መቀጠሉን ሮይተርስ ዘግቧል። የኤርትራ መንግስት ሰራዊቱን ከኢትዮጵያ መሬት እንዲያስወጣ ዓለም አቀፍ ጫና ሊደረግበት ይገባል በማለት አምባሳደር ዲና ሙፍቲ ተናገሩ። የቀድሞው የኢትዮጵያ መንግስት ውጭ ጉዳይ ሚኒስተር ቃል አቀባይና አሁን በፓርላማው የውጭ ጉዳዮች ኮሚቴ አባል የሆኑት አምባሳደር ዲና ሙፍቲ የኤርትራ መንግስት ወታደሮቹን ከኢትዮጵያ እንዲያስወጣ ዓለም አቀፍ ጫና እንዲደረግበት አሳሰቡ። ሆን ሪቪው ላይ ባሰፈሩት አስተያየት እንደገለጹት የኤርትራው ፕሬዚዳንት ኢሳያስ አፈወርቂ በ34ኛው ነጻነት በዓል ላይ ባደረጉት ንግግር በኢትዮጵያ ውስጣዊ ጉዳይ ላይ ትኩረት አድርገዋል። በንግግራቸው ላይ የራሳቸውን ሀገር ችግሮች ችላን በማለታቸውም ተወቅሰዋል። አምባሳደሩ በአስተያየታቸው ኢሳያስ በኢትዮጵያ ውስጥ አንዱን ብሄር ከሌላው ጋር ግጭት እንዲፈጥር ማድረግ የቆየ ባህላቸው ነው ብለዋል ጨምረውም ፕሬዚዳንቱ በኢትዮጵያ ውስጥ የሚንቀሳቀሱ ታጣቂዎችን መደገፋቸውን ሊያቆሙ ይገባል እንዲሁም ከኢትዮጵያ ሉዓላዊ መሬት ውስጥ ወታደሮቻቸውን እንዲያስወጡ አለም አቀፍ ጫና ማድረግ ያስፈልጋል ማለታቸውን ትግራይ ሄራልድ ዘግቧል በአሜሪካ ፍሎሪዳ ግዛት የስድስት ዓመት ህፃን ልጇን የገደለች እናት ልጄ የሞተው አጋንንት ለማስወጣት ስሞክር ነው አለች። የፍሎሪዳ ግዛት ሸሪፍ የስድስት ዓመት ህፃን ልጇን ገድላለች ያላት እናት ታስሮ እየመረመረ ሲሆን፣ እናት ለመርማሪዎች በሰጠችው የእምነት ክህደት ቃል አጋንንት ለማስወጣት ስሞክር ሞቷል ብላለች። ህፃኑ ልጅ ባለፈው አርብ በፍሎሪዳ ግዛት በፎርት ፒርስ በሚገኘው መኖሪያ ቤታቸው ሞቶ መገኘቱን ለባለስልጣናት ዛሬ በሰጡት መግለጫ ተናግረዋል። ህጻኑ ልጅ ትምህርት ቤት መምጣት ካቆመ ሁለት ሳምንት እንዳለፈው የደረሳቸው ጥቆማት ተከትሎ የሴንት ሉሲ ካውንት የሸሪፍ ጽፈት ቤት ተወካዮች ወደ ቤተሰቡ ቤት ሄደዋል። በወቅቱም ሸሪፎች እናቱን አግኝተው ሲያናግሯት ህፃኑ ሞቶ ወደተገኘበት ክፍል እንዳመራቻቸው በሪፖርተራቸው ላይ ጽፈዋል። ሞቶ በተገኘበት መኝታ ክፍል ውስጥ ህፃኑ ፊቱን ብቻ በጨርቅ ተጠቅልሎ እንዳገኙትም አስፍረዋል። በአሁኑ ሰዓት ያ የሙያ ስክሪን ምርመራ እየተደረገ ሲሆን የሕክምና መርማሪ ቢሮ ያገኘው ውጤት ይህ ዜና እስከተጠናቀረበት ጊዜ አላሳወቀም። ሆኖም የሴንት ሉሲ ካውንት ሸሪፍ ሪቻርድ ዴል ቶሮ ዛሬ ለጋዜጠኞች ሲናገሩ እናቲቱ ስናናግራት ከልጇ አካል ላይ አጋንንትን እንደምታወጣ በእግዚአብሔር እንደተነገራት እንደምታምንም ህፃኑን መንቀሳቀሱን ማቁመው በሞተበት ጊዜ ከአጋንንት እንደተላቀቀ እንደተሰማት እና በወቅቱም ልጇ ተመልሶ እንደሚመጣ ተሰምቷት እንደነበረ ነግራናለች ብሏል። የሱዳን ፈጥኖ ደራሽ ኃይል መሪ ጄኔራል መሐመድ ሀምዳን ዳጋሎ ምሽቱን በቪዲዮ ካሰራጨው መልእክት በጦርነቱ ማናቸውም ሰላማዊ የድርድር አማራጮች አክትመዋል። የጦርነት ኃይላችን ወደ ፖርት ሱዳን ያቀናል። አለማችን የአልቡርሃንን ጦር ኃይል ማስወገድ ነው። የአልቡርሃንን የጦር ኃይልና ደጋፊዎች ወታደራዊ አቅም በ ሰባ ፐርሰንት አዳክመናል። የአልቡርሃን ወታደሮች ተመናምነዋል። የጦር ኃይሉ አሁንም ምንም ጦር አውሮፕላን የለውም። እየተመረኮዘ ያለው ባሉት ድሮኖች ላይ ብቻ ነው ብለዋል። ከግብጽ እና ከኤርትራ በተጨማሪ ከአልቡርሃን ድጋፍ በማድረግ ጦርነቱን እያባባሰችው ያለችው ኢራን ናት። የኢራን አብዮታዊ ዘብ የአልቡርሃንን ኃይሎች ይደግፋል። የውጭ ኃይሎች በሱዳን ውስጣዊ ጉዳይ ጣልቃ ከመግባቱ ሊቆጠብ ይገባል። እኛ ፖርት ሱዳን እስከምንገባ ድረስ ውጊያውን እንቀጥላለን ብለዋል። የኩዌት ፖሊስ ለሁለት ኢትዮጵያውያን ሌቦች በቁጥጥር ስር አዋልኳለ። የኩዌት ፖሊስ ትናንት ባወጣው መግለጫ ሁለቱ ኢትዮጵያውያን ድርጊቱን የፈጸሙት በሐዋሊ ግዛት መሆኑን ጠቅሶ የማታለል ዘዴ መጠቀማቸውንም አስረድቷል። በአል ኑቁር አካባቢ ከሚገኘው ባንክ አንድ ግለሰብ ሲወጣ እንደጠየቁት ያስረዳል ፖሊስ። ግለሰቡ ልክ መኪናው ውስጥ እንደገባ አንደኛው ኢትዮጵያዊ ጎማው ተንፍሷል እንዳለው ጠቅሶ፣ ይህን ተከትሎ ግለሰቡ ከመኪና ወጥቶ ጎማውን ሲመለከት ሌላኛው ኢትዮጵያዊ መኪና ውስጥ ገብቶ 1700 የኩዌት ዲናር እንደሰረቀ አስረድቷል። ከዚያም በኋላ ሁለቱም በሕዝብ አውቶቡስ በአካባቢው ለመሰወር ችለው የነበረ ቢሆንም በተደረገው ክትትል ማንነታቸው በመታወቁ ከቤታቸው መያዛቸውን ፖሊስ አስታውቋል። ተጠርጣሪዎቹ ከሰረቁት ገንዘብ ጋር በቁጥጥር ስር ውለው አሁን ጉዳያቸው ፍርድ ቤት ሊቀርብ መሆኑን አረብ ታይምስ ጋዜጣ ዘግቧል። ሳልሳይ ወያነ ፓርቲ ትግራይ የጦር አውድማ ለማድረግ የሚጥሩ አካላት ከድርጊታቸው እንዲቆጠቡ ሲል አሳሰበ። ፓርቲው ዛሬ ባወጣው መግለጫ የኢትዮጵያና ኤርትራ መንግስታት እያደረጉት ካለው የሚዲያ ቃላት ምልልስና ከሁለቱ መንግስታት ባህሪ አኳያ የጦር ጫፍ ላይ መድረሳቸውን እንደሚገመት ገልጾ ጦርነቱ ከተጀመረ የትግራይ ህዝብ እንደሚጎዳ አሳስቧል። ስለሆነም ይህንን ድርጊት እንዲያወግዝ የገለጸው ፓርቲው ሁሉም ሀገራት ልዩነታቸውን በውይይትና በሰላማዊ መንገድ እንዲፈቱ ጥሪውን አቅርቧል። የዩክሬን ጦር ሰኞ ማምሻውን በበርካታ የሩሲያ ግዛቶች ላይ የሰው አልባ አውሮፕላኖች ጥቃት ፈጽመው በዛፖሮሄ ክልል ሙሉ በሙሉ እንዲሁም የከርሰን ክልል የተወሰነ ክፍል ኤሌክትሪክ ኃይል አልባ እንዳደረጋቸው የአካባቢው አስተዳዳሪዎች ተናግረዋል። ጥቃቱ በሰሜናዊ ምዕራብ የዛፖሮሄ ክፍል ከፍተኛ የቮልቴጅ መሳሪያዎች ላይ ጉዳት በማድረሱ በክልሉ የኤሌክትሪክ መቋረጡን አስከትሏል ሲል አስተዳዳሪው ኢቭጄኒ ባለቲስኪ በቴሌግራም ገጻቸው እኩለሌሊት ላይ ጽፈዋል። ባለቲስኪ ኢስታንቡል ውስጥ ከተደረጉት ንግግሮች ከጥቂት ሰዓታት በኋላ ኪየቭ በበርካታ የሩሲያ ክልሎች የኃይል መሰረተ ልማቶች ኢላማ አድርጋ የሕክምና ተቋማት አሁን ላይ በተተኪ ኃይሎች አገልግሎት በመስጠት ላይ ናቸው። የሚመለከታቸው አካላት በተቻለ ፍጥነት የኃይል አቅርቦትን በአማራጭ መንገዶች ወደነበረበት ለመመለስ እየሰሩ ነው ሲልም አክለዋል። የዩክሬን ሩሲያ ጦርነት ተከትሎ የከርስና የዛፖሮሂ ክፍሎችን ሩሲያ ከተቆጣጠረቻቸው በኋላ በ2022 መገባደጃ ምርጫ አድርጋ ወደ ራሷ መቀላቀሏን ይታወሳል። የዩክሬን ሩሲያ ጦርነት ተከትሎ የከርስና ዛፖሮሂ ክልሎች ሩሲያ ከተቆጣጠረቻቸው በኋላ በ2022 መገባደጃ ምርጫ አድርጋ ወደ ራሷ ማቀላቀሏን ይታወሳል። ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ ከ2000 እስከ 5000 ብር የሚያስቀጣው ነዋጅ ዜጎችን በማያውቁት ጉዳይ ለቅጣት የሚዳርግ ነው የሚል ትችት ከምክር ቤት አባላት ቀርቦበታል። የህዝብ እንደራሴዎች ምክር ቤት ዛሬ የጸደቀው የደረቅ ቆሻሻ አያያዝና አወጋገድ አዋጅ ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ ከ2000 እስከ 5000 ብር እንዲቀጣ ይደነግጋል። ያመረተው ወይም ወደ ሀገር ውስጥ ያስገባ ለገበያ ያቀረበ ወይም የሸጠ ለንግድ ዓላማ ያከማቸው ወይም ይዞ የተገኘ ከ50 ሺ ብር በማያንስና ከሁለት መቶ ሺህ ብር በማይበልጥ የገንዘብ መቀጮ እና ከአምስት ዓመት በማይበልጥ ጽኑ እስራት እንዲቀጣ አዋጁ ያዛል። የውሃ መስሎ ቆለማ አካባቢና አካባቢ ልማት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር አወቀ አምዛዬ የአዋጁን ይዘት በንባብ ካቀረቡ በኋላ የምክር ቤት አባላት ጥያቄ አቅርበዋል። የምክር ቤት አባሉ ዶክተር አለሞ ጎንፋ ሕዝባችን በፕላስቲክ ዕቃ ይዞ ወደ ቤቱ ከገባ ይጣለው ወይስ መልሶ ለአካባቢ ጥቃት ያስረክበው የሚል ጥያቄ ጠይቀዋል። አክለውም የምናመርተው የፕላስቲክ ውጤት ዳግም እንድንጠቀምበት የሚያደርግ ቢሆን አይሻልም ወይም ምክንያቱም አስር ጊዜ የምንጠቀምበት ፕላስቲክ አንድ ጊዜ ብቻ ተጠቅመን ማለት ተገቢ አይደለም። አዋጁ ፕላስቲኩን ከተጠቀምኩበት ወዲያ የት ማስቀመጥ እንዳለበት አላስቀመጠም ብለዋል። አዋጁን ይዞ የተገኘ እንዲቀጣ ይደነግጋል። ህዝባችን የዚህ ግንዛቤ ይኖረዋል ወይ የትኛውም ፕላስቲክ እንደሆነ የመለየት ግንዛቤ ሳለው ወይ ሲሉ ጠይቀዋል። ሌላው አንድ የምክር ቤት አባል በበኩላቸው ማንኛውም ሰው ፕላስቲክ ይዞ ከተገኘ ከሁለት እስከ አምስት ሺ ብር እንዲቀጣ ይደነግጋል። ይህ ከእኛ ነባራዊ ሁኔታ ጋር እንዲታይ በተለያየ ዝቅተኛ ገቢ ያለው የማህበረሰብ ክፍል ሊጠቀመው ስለሚችል ጫና አይፈጥርም ወይ ሲሉ ጠይቀዋል። የጥያቄዎቹ ምላሽ የሰጡት የውሃ መስኖ ቆለማ አካባቢና ልማት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር አወቃም ዛይ ለአንድ ጊዜ ብቻ አገልግሎት ላይ የሚውሉ ፌስታሎችን ዝቅተኛውን የማህበረሰብ ክፍል ስለሚጠቀማቸው ቅጣቱ ያንን ግንዛቤ ውስጥ ያስገባ ነው ብለዋል። ለምሳሌ አንዲት አሮጊት ወይም ሽማግሌ የሁለት ብር ዳቦ ወይም የ10 ብር ስኳር ገዝተው ሲሄዱ 5000 ብር ክፈሉ ሲባሉ ላይኖራቸው ስለሚችል ቅጣቱ ከ5000 ወደ 2000 ዝቅ እንዲል ተደርጓል። ይህ የህብረተሰቡን የመክፈል አቅም ከግንዛቤ ያስገባ ነው ሲሉ አስረድተዋል። የፕላስቲክ ከረጢት ከቅጣቱ በላይ ሀገርን የሚገዱ ናቸው፣ እስከ 100 ዓመት ድረስ አይሰበሰቡም ያሉት ምክትል ሰብሳቢው ከዚህ አንጻር ሀያም ሰላሳም ሺህ ቢሆን ሀገርን ለማትረፍ ነው ብለዋል። ለህዝቡ ግንዛቤ ለመስጠትም ከመጪው ሐሙስ ጀምሮ የግንዛቤ ማስጨበጫ መድረክ ይካሄዳል ሲሉ ዶክተር ማወቃም ዘይ ተናግረዋል። አዋጁ የፕላስቲክ ጫማዎች፣ የውሃ ኮዳዎች እና ወፍራም የፕላስቲክ ውጤቶችን አይጨምርም ተብሏል። አዋጁ ማንኛውንም ሰው ከመኖሪያ ቤቱ ድንበር አንስቶ ከ20 ሜትር በላይ አካባቢውን የማጽዳት ግዴታውንም ያስቀምጣል። አዋጁ በነጋሪ ጋዜጣ ታትሞ ከሚወጣበት ቀን ጀምሮ በመላ ሀገሪቱ ተፈጻሚ ይሆናል በማለት የሸገር ኤፍኤም 102.1 ሬዲዮ ጣቢያ ዘግቧል። የሩሲያው ፕሬዝዳንት ቭላድሚር ፑቲን የአሜሪካ ፕሬዝዳንት ዶናልድ ትራምፕ እና የዩክሬኑ ፕሬዝዳንት ቮሎድሚር ዘለንስኪ በቅርቡ ተገናኝተው ሊወያዩ እንደሚችሉ የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ተናገሩ። ፔስኮቭ እንዳሉት የሩሲያ ፕሬዝዳንት ቭላድሚር ፑቲን ንግግሮች ለማድረግ ፍላጎት ቢኖራቸውም እንዲህ አይነቱ ስብሰባ መደረግ ያለበት ስምምነቶች ከተደረጉና በቴክኒካዊ ደረጃ ስራቸው ከተጀመረ በኋላ ብቻ ነው ብለው እንደሚያምኑ አብራርተዋል። የሩሲያና የዩክሬን ልዑካን በኢስታንቡል ሁለተኛ ዙር ድርድር በትናንትናው እለት ያደረጉ ሲሆን ሁለቱ ወገኖች ከፍተኛ የስረኞች ልውውጥ ለማድረግ ተስማምተዋል። በሰብአዊ ጉዳዮች ላይም የተወያዩ ሲሆን ጦርነቱን ለመፍታት የሚሆኑ ተጨባጭ ሁኔታዎች የሚዘረዝሩ ረቂቅ የሰላም ሀሳቦችን ተለውጧል። ቃል አቀባይ በኢስታንቡል በተደረገው ድርድር አስፈላጊውን ስምምነቶች ውስጥ መድረሱን ገልጸው የሩሲያ ባለስልጣን ለዩክሬን ወገን በሰጡት የሰላም ረቂቅ ላይ የኪየቭ ምላሽ እንደሚጠበቅም ጠቁመዋል። የሰላም ረቂቅ ሀሳቦችና ውይይቶቹ በቀጥታ ከኪየቭ ጋራ የሚከናወኑ እንጂ በዝርዝር ለህዝብ የሚገለጹ እንዳልሆኑ ቃል አቀባዩ መግለጻቸውን ጅንዋ ዘግቧል። ምርጫ ቦርድ ትናንት በሰጠው ጋዜጣዊ መግለጫ ቀጣዩ ምርጫ ዲጂታል እንደሚያደርግ አስታውቋል። የብሔራዊ ምርጫ ቦርድ ሊቀመንበር ሜላትወርቅ ኃይሉ ኃይሉ በመግለጫቸው በሚቀጥለው ዓመት የሚደረገው ሰባተኛው ሀገራዊ ምርጫ ካለፉት ስድስቱ ለየት ያለ እንደሚሆን ገልጸው ከመራጮች ምዝገባ ጀምሮ እስከ ድምጽ መስጠት ድረስ በዲጂታል ስርዓት ለማከናወን ዝግጅት እያደረጉ መሆኑን ገልጸዋል። ይህ ተደራሽነት፣ ውጤታማነትና ግልጸኝነት ለማስፈን እንደሚረዳ የጠቀሱት ሊቀመንበሯ የምርጫ ታዛቢዎች በኦንላይን እንደሚታዘቡ መግለጻቸው ይታወቃል። በፎርቡስ መረጃ መሰረት አጠቃላይ ሀብታቸው 116.3 ቢሊዮን ዶላር ይገመታል ይሁንና በውድ ጌጣጌጦች ተው መሽቀርቀርና ልታይ ልታይ ማለትን እንብዛም አይወዱም ቀለል ባለ አለባበስና በተለመደ የንባብ መነጸናቸው የሚታወቁ ቢል ጌት በበርካታ የበጎ አድራጎቶች ስራዎች ላይ ይሳተፋሉ በሚቀጥለው ሀያ ዓመታት ከሚኖራቸው ሀብት ውስጥ 99 በመቶ ለደሃ ሀገራት ለመለገስም ወስነዋል። እኔም ስሞት ሰዎች ስለኔ ብዙ ነገሮች ይላሉ፣ ነገር ግን ሀብታም ሆኖ ሞተ የሚለውን ከነዚህ አንዱ እንዳይሆን ቆርጫለሁ ማለታቸውን በበርካታ መገናኛ ብዙሃን ተዘግቧል። የኢትዮጵያ ልብ ህሙማን ህጻናት መርጃ ህክምናውን ለማግኘት በተስፋ ሲጠባበቁ ለነበሩ 88 ህጻናት ህክምና መስጠት ተችሏል። የኢትዮጵያ የልብ ህሙማን ህጻናት መርጃ በስድስት ቀናት ለ88 የልብ ህሙማን ህጻናት የልብ ህክምና መስጠቱን ገልጿል። ከኪንግ ሳልማን ሁማኒቴሪያን ኤድ ኤን ሪሊፍ ሴንተር በተሰጠው በዚህ ህክምና ተልእኮ ከማዕከሉ የወጡ ሰላሳ የህክምና ባለሙያዎች ከማዕከሉ ባለሙያዎች ተሳትፈዋል። የህክምና ቡድኑ ከማዕከሉ ባለሙያዎች ጋር በመተባበር ለ24 ህጻናት የልብ ቀዶ ህክምና፣ ለ64 ህጻናት ደግሞ በደም ስር በኩል የሚሰጥ የልብ ህክምና መስጠት ተችሏል። በዚህም በአስቸጋሪ ሁኔታ ለነበሩና ህክምናውን ለማግኘት በተስፋ ሲጠባበቁ ተሰጥቶ የነበሩ አጠቃላይ 88 ህጻናት ህክምና ማግኘት ችለዋል። ሳልማን ሁማኒታሪያን ኤድ ኤንድ ሪሊፍ ሴንተር የህክምና ቡድን የፈጸመው የህክምና አገልግሎት በብር ሲተመን ከ39 እስከ 51 ሚሊዮን የሚገመት እንደሆነ የኢትዮጵያ ልብ ህመማን ህጻናት መርጃ ጠቅሷል። ተቋሙ ከሳውዲ አረቢያ ድረስ በመምጣት ላበረከተው ትልቅ አስተዋጽኦ ምስጋና እያቀረበ ሲሆን አጋርነታቸውን በማስቀጠል በልብ ህመማ ከሚሰቃዩ ህጻናት ጎን እንዲቆሙ ጥሪ አቅርበዋል። በአዲስ አበባ በታክሲ ተርሚናል አገልግሎት የተደራጁ ወጣቶች ስራ ጀመሩ። በታክሲ ተርሚናሎች ላይ የሚስተዋሉ ችግሮችን ለማስተካከል ነባር ተራ አስከባሪዎችን ከፍ ወዳለ ደረጃ ለማሸጋገር እንዲሁም ለከተማ ወጣቶች የስራ ዕድል ለመፍጠር የአዲስ አበባ ከተማ አስተዳደር አዲስ ደንብ አጽድቆ ወደ ስራ መግባቱ ይታወሳል። በደንቡ መሰረትም የከተማዋን የስራና ክህሎት ቢሮ ነባር ተራ አስከባሪዎችን ወደ ተለያዩ የስራ መስኮች የሚሸጋገሩበትን ሁኔታ በማመቻቸት አዲስ የተርሚናል ኢንተርፕራይዞችን አደራጅቶ ስራ አስጀምረዋል። ዛሬ ስራ የጀመሩት ወጣቶች ቁጥር 996 ሲሆን ከአሁን በፊት የስራ ዕድል ያልተፈጠረላቸው መሆኑን በስራና ክህሎት ቢሮ በኩል ተለይቶ በ87 ኢንተርፕራይዞች እንዲደራጁ መደረጉን ተነግሯል። ወጣቶቹ በተለያዩ የከተማው አካባቢዎች ስራ የማስከበር፣ የተርሚናሎች ደህንነት የመጠበቅና የመቆጣጠር ስራ ያከናውናሉም ተብሏል። የአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ፣ አዲስ አበባ ከተማና ትራንስፖርት ቢሮ እና ሰላምና ጸጥታ አስተዳደር ቢሮ ወጣቶችን ለማደራጀት በቅንጅት መስራታቸውን ተመላክቷል። ነባር ተራ አስከባሪዎች በመረጡት የሙያ መስክ እንዲሰማሩ ቢሮ አስፈላጊውን ድጋፍ እንደሚያደርግ በምክትል ከንቲባ ማዕረግ የስራና ክህሎት ቢሮ ኃላፊ አቶ ጥራቱ በየነ ተናግረዋል።